ቤተሰብ እንዴት ናችሁ ደህና ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው እና ትላንትና እንግዲህ የሆነ ለመናገር ማለት ነው እኔ በሰጠሁት አስተያየት እኔ ላችሁ ልንገራችሁ በዚህ አጋጣሚ እኔ እዚህ ጋ የራሴን አስተያየት ነው የምሰጠው ሁላችሁም መጀመሪያ ስናገር የራሳችሁን አስተያየት ስጡ ብዬ ነው መጀምረውን የራሱ ማለት ነው ምክንያቱም በሰው መመራ ስለማልፈለግ ሲቀጥል እንደ አብርሃም በሰው እንድመራ አይደለም እኔን ልታዙ የምችሉት ማለት ነው ገባችሁ ሲቀጥል ደግሞ እኔ የራሴን አስተያየት ከሰጠውኝ እናንተ ደግሞ የራሳችሁን አስተያየት መስጠት አለባችሁ። ገባችሁ አደለ? ምንድነው? ቪዲዮን አይታችሁ ቪዲዮ ላይ ኮሜንት መጻፍ አለቀ። ነገር ግን የኔን ቪዲዮ ትላንትና ካያችሁት ስለ ጋሽዬ ያወራሁት እኔ አምኜበት ፈቅጄ ትክክል ነው ያወራሁት። ገባችሁ አደለ? እዚህ ጋ ጋሽዬን አላቆሸሽኩም። ምን አላልኩ ምን አላልኩ? እናክልኮ ጋጦጥ እንደ ህርሜለ ጋጦጥ ሴት አደለም። ገባችሁ አደለ? ቢያንስ በስነ ስርዓት ተቆንጥጬ ያደግኩኝ በአለንጋ እየተገረፍኩ በዶብ እየተገረፍኩ ያደግኩ ልጅ ነኝ። ገባችሁ ምንም ቢሆን አባትን በዚህ ልክ እንደዚህ እምናገር ብናገርማ በጣም ብዙ የምናገራቸው ነገሮች አሉ። ግን አንደበቴን ቆጥቤ ነው ትላንትና በቪዲዮ ብቻ አስቴት የሰጠሁት። እንዲሁም እንደኔ ትላንትና የተናደ ትላንትና እንደኔ የተናደደ ሰው በዚህ ልክ እንዲሁም እንደዛ ረጋ ብሎ አስቴት ይሰጣል ብዬ አስቤ አላውቅም። ምክንያቱም በጣም ተናድጄ ነበረ አንደኛ አብርሃም በሰራው ነገር በጣም ተናድጄ ነበር። ሁለተኛ ደግሞ ራሳቸው ጋሽዬ በመጡትና ባወሩት ልጃቸውን እንደ ህፃን በሚያዩት ነገር በጣም ተናድጄ ነበረ እንዲሁም በጣም አንደበቴን ቆጥቤ ነው ትናንትና እያወራሁት ማለት ነው። ግን ያም ሆነ ይህ ልንገራችሁ በዚህ አጋጣሚ ማለት ነው እንግዲህ ዛሬ ምላሷን አውጥታ ነው፣ ገባችሁ አደለ፣ ፎቶቸውን የለጥፈችው ገባችሁ ይሄ ማለት እንግዲህ አብርሃም ራሱ ስለፈቀደ ነው ገባችሁ ፊት ስለሰጣ ነው ከሷ ጋር እንደፈለገ ስለሚሆን ነው ግን እዚህ ጋር እኔ መናገር የምፈልገው ሩታ እራሷን ማስከበርም ትችላለች አውቃለሁ ገባችሁ ነገር ግን ያላ ሩታ ደግሞ አይሆንላችሁም ሁሉ ማለት ነው ግን ሩታ አልፈልግም ሰው ሲመጣም የለችም አለቃ አልወጣም ቪዲዮ አልሰራም ብላለች ብሎ ማረግ ይቻላል ነገር ግን ሩታ ደግሞ እንደዛ ብዙ ጊዜ ነግረናታል እንደዛ የለም ገባችሁ ግን ያም ሆነ ይህ ማለት ነው። ለማስመሰል ጋሽዬም እየመጡ መለመን፣ አብራምን ጓደኞቹን እየላከ እሷን መጨቅጨቅ። ትላንትና እንደ ወደ ውጭ እኮ አስወጣት። አስባችሁታል? ሁለት ወር እንኳን ሁለት ወርም በሉት። አንድ ሴት እኮ ቁጭ ብላ መራስ አለባት። አይደል እንዴ? ልጇን በስነ ስርዓት ማጥባት አለባት። ግን ያው ውጭ አስወጣት ትናንትና። እንዴት እንዳስወጣት እራሱ አላውቅም። ግን እንደዛም ሆኖ እንኳን አስባችሁታል። ማንን ለማናደድ ነው ዛሬ ኮሚኒቲ ላይ ፎቶ የለጠፈችው? ሩታን ለማናደድ ነው። አስባችሁ ታላለለ ትላንትና ሄዳ እንደ ዘጋሽ እየለመነዋት ገባችሁ? አለ ምንድን ነው ሩታ ለሚደረገው አሁን ሳስቡ ማለት ነው። ዛሬ አብርሃም ጓደኞችን ይልካል። ከዛ ሩታ የሆነ እንትን አትልም? ገባችሁ? አለ የሆነ እንዴት ልበላችሁ፣ እሽ ለትል ወይም ደግሞ እሽ ልትል ማዝማመት ትሰጣለች፣ ወይም ደግሞ ልጁን ሄዶ መጥቶ ማየት ይችላል ምናምን ብላለች። ትላንትና ግን ምን አደረጉ? ዛሬ ፎቶ ለጥፈች። ገባችሁ አለ እሱን አይታ እንድትናደድ እሱን አይታ ድጋሚ ለጋሽዬ እኮ እሺ ብለሻል ለጋሽዬ እኮ ልጅ አሳያለሁ ልጁን መቶ ማየት ይችላል ብለሻል አሁን ሩታ በዚህ ተናዳ ገባችሁ አይደለ ፎቶ ተለጣጥፎ እንደዚህ እየተሳሳሙ ምናምን የለጠፈችውን ፎቶ አይታ ልጅንም አታይም አለቀ ከዚህ ነገር እማትወጣ ከሆነ ልጅንም እንድታይ አልፈቅድም ማለት ትችላለች ነገር ግን ትናንትና ለጋሽዬ እሺ ብለሽ እንዴት አብርሃም ሲመጣ እምቢ ያልሽ ብሎ የሚወቅሳት ሩታን ነው በራሱ ጥፋት ማለት ነው ምክንያቱም ትላንትና ሌላ ነው፣ ዛሬ ሌላ ነው። እዚህ ጋር እራሱ ሀሳቧን ብትቀይር ትላንትና ያወራችሁ ትላንትና ነው። ዛሬ ደግሞ ጥፋት ሲያጠፋ ደግሞ አይታ አለመናገድ ደግሞ መብቷ ነው። አለማሳየት ልጁን መብቷ ነው። ገባችሁ አይደለም? ግን እሷን ለመታቸት በቃ እሷን እንድትተች ስለሚፈልግ ነው። እርግጠኛ ነኝ አብርሃም። እንግዲህ ትናንትና ሹማ ጋሽዬን ይዘው ጓደኛው መጣ እሺ ልጁን ማየት ይችላል ምናምን አለች። ዛሬ ደግሞ ፎቶ ተለጥፎ እንድትናደድ ወይም ደግሞ እስሩ ሩታ እንድታለቅስ፣ ሩታ እንድትበሳጭ፣ ሩታ እምቢ እንድትል አብርሃም ወደ ቤት ሲመጣ ልጁን ለማየት ሲመጣ እንድታመነጫጭቅ የማረግ ውሳኔና ሩታን የሆነ አላቅም በቃ በደንብ እንድትሰደብ በቃ ቆርጦ ነው የተነሱት። ሩታ እንኳን እንኳን አሁን ተሰድብ አይደለም እንኳን አሁን ምንም አላችሁ ምንም አላችሁ አይደለም። ልንገራችሁ ማለት ነው እ በፊት ያ ያ ያ ስድብ ብቸኛ ሆና ያ ሁሉ ትችት ሲወርድባት እንኳን ሩታ እንትን ያልወደቀች ሴት ናት። ገባችሁ አይደለ? ማንም በጎኖ ያልነበረ ሰዓት እንኳን ያልወደቀች ሴት ስለሆነች ሩታን እንጥላታለን ብላችሁ የምትነሱ ሰዎች ጥጋችሁን ያዙ ለማለት ፈልጌ ነው ዛሬ የመጣሁት ማለት ነው። ቤተሰብ ታውቃላችሁ፣ እንግዲህ ቀን ላይ የሆነ ቪዲዮ ካልፖሰትኩ ራሱ ለምንደሆነ አላውቅም ቅር ቅር ይለኛል። እኔ ምክንያቱም ከዩቱቤና ከቲክቶክ ውጭ ከማንም ጋር አላወራም። ከእናንተ ጋ ነው ማወራ ማለት ነው። የምሬን ነው፣ ፋሚሊ እንኳን አላወራም እንደ እናንተ ማለት ነው። ስለዚህ ያላችሁኝ እናንተ ናችሁ። ከእነሱ ጋር ለምንድነው ትንሽ ማይዋሉ ማልጎያየው ብዬ ነው የመጣሁት። ያስገባችሁ አይደለ? እርግጠኛ ነኝ፣ ትናንትና በትናንትና ቪዲዮዎች እንደተናደዳችሁ ሁላችሁም እርግጠኛ ነኝ። የሚያሽቃብጡ ደግሞ አሉ፣ የሚያሽቃብጡ ማለት ነው። ይገባችሁ አይደለ? አውቃለሁ። ሁላችንም አባት አለን፣ ከአባት ነው የተወለድነው። እናት አለችን፣ ከእናት ነው የተወለድነው። ማንም ጎዳና የተወለደ የለም። እንደ ሄርሜላ አይነቱ ነው እንጂ ማለት ነው፣ ጎዳና የተወለደው። ስለዚህ ማናችንም እኔ እግዚአብሔር ይመስገን እኔ እንደውም እግዚአብሔር እንደውም በረካ ያድግልን እኛ ዘጠኝ ነን እግዚአብሔር ይመስገን። ገባችሁ አይደለ ከአንድ አባትና ከአንድ እናት የተወለድኩኝ ንጹህ ሴት ነኝ ማለት ነው። ገባችሁ አይደለ። ተቆንጥጭ ያደግኩ ሴት ነኝ። ስለዚህ አባት ምን እንደሆነ፣ እናት ምን እንደሆነ አውቃለሁ። ገባችሁ አይደለ። ስለዚህ ለዛ ነው የተናገርኩት ማለት ነው። እንግዲህ አባትን አክብሬ በስነስርዓት ነው እያወራሁት። ይሄን አክል እኔ አባትን ምንም ያልኩት ነገር የለም። አብዛኞቻችሁ ስለማሞቃችሁ ነው። ገባችሁ አይደለ አንቺ ትንሽ ምናምን እኔ ግን ለምድ ብንቦ ልካችሁ አላቅም። እንድትቃጠሉ ፈልጋለሁ። ቆይ ይፈታችሁና ማለት ነው የእኔን ድምፅ እየሰማችሁ እንድትቃጠሉ ነው የምፈልገው። መቦልኩ እኮ ማለት ነው። ጅልነት ነው። የምሬን ነው። እኔ ቦልኬያችሁ ነው ማወጣው እና ነጋግሮም ሊሆን ይችላል ብዬ ነው እያስብኩት። ምክንያቱም እንደው ተቀላችሁ። ትላንትና ሄዶ ያስለመናት የራሱ ጓደኛ፣ የአብርሃም ጓደኛ ነው የሩታ አይደለም። ገባችሁ አይደለ ምክንያቱም አብዛኛው ጊዜ ከአብርሃም ጎን ነው እንጂ የሚሆኑት ከሩታ ጎን አይደለም። እነዚህ ሰዎች የሚሆኑት ማለት ነው። ገባችሁ የእውነት ሩታ አለ አይደለ የሆነ እንዴት ነው የሩታን እድሜዋን እኮ ነው የበላው። አስጨልሟታል። ህይወቷን በልቷል። ያስለቅሳታል። ገባችሁ አይደለ? ምን አለ ቢያንስ እኮ ልንገራችሁ፣ እዚህ ጋር ማለት ነው የኦነን ለመናገር አስባችሁታል። አንድ ሴት ወልዳ ተነስታ የበፊቱን ልብስ ደጋግማ ወጣት እያለች የለበሰችውን አይኖ አውቃለሁ። የሩታ ሰውነት እንደማንም ማንም ሴት ዝርክርክ አይደለም። ገባችሁ አይደለ? እሷ ወልዳም ሳትወልድም ያ ወጣት ናት፣ ያ ንጹ ናት። ገባችሁ አይደለ? ሰውነቷ ምንም የተቀየረ ነገር የለም። ነገር ግን ልብስ እንኳን እንድትቀይሩ እንኳን ጊዜ አልሰጣትም። ወታ እንኳን እሷ እንኳን ወጣ መግዛት አይችልም። ሶ በልኳ እንኳን እሽ ባል ነው ያውቃል። ቢያንስ እኮ ልብስ እንኳን ገዝቶ አይሰጣትም። ሶ እሱ ከሴት ጋር ሲጀምር እሱ ምን ጊዜ አለ ከሴት ጋር እየተላላቀ ማለት ነው ገባችሁ አይደለ። ነገር ግን እኔ በጣም የምናደደው በትናንትና ቪዲዮ ሲጀምር፣ በሱ ቪዲዮ የእሱን ቪዲዮ ሳነሳ ራሱ ራሴ ነው የሚያዞረኝ የእሱን ንግግር ስሰማ ማለት ነው። ያጋን ጋን የሚል ድምፅ በጣም ነው የምናደደው። ነገር ግን ያም ሆነ ይህ ሩታን ለማሰደብ ዛሬ ተለጥፎ እሷ ተናዳ የአብርሽን መጥቶ ልጁን ማየት ይችላል ያለችውን ቃል ቀይራ አያይም ብትል ብትናደድ አብርሃም እቤት ሄዶ ብታመናጭቅ ሩታን እንዳትፈርዱ። ገባችሁ አደለም? ሲቀጥል ደግሞ ሩታ እየለመነች አደለም አብርሃምን፣ ልንገራችሁ ዛሬ ሄዶ ይለመናታል አደለ? እሺ ብላ ወደ ቤቱ ልትገባ ስትል ደግሞ ነገ ደግሞ ከሌላ ሴት ጋር ይመጣል። ይሄ ማለት ሩታ ለምነው አደለም አብርሃምን፣ ገባችሁ? እሱ ነው እየለመናት ያለው። ስለዚህ ሂጂ ሲላት፣ አልፈልግሽም ሲላት ለምንድን ነው የማይገባት ምናምን ለምትሉ ሰዎች መልስ፣ ሲጀመር ለእናንተ መልስም አልሰጥም። ነገር ግን ልንገራችሁ፣ ዛሬ ሄዶ ይለምናታል፣ ሽማግሌ ይልካል። አውቆ ምናምን ማለት ነው፣ ለማስመሰል፣ ለእኛ ኦዲየንሶች ለማስመሰል፣ እሷ እንድትለምን ለማድረግ፣ እሷ እንድትሰደብ ለማድረግ፣ እሷ መጥፎ ሴት ለማድረግ ነው። ገባችሁ?